የጨለማው ብርሃን ክፍል ሁለት። አቅራቢና ጸሐፊ ቤተሰብ ሁለገብ ትዩብ። ታውቃለህ ፍቅር፣ ለምን እንደዚህ አናደረግም ብዬ አልኩትኝ። እኮ ምን እናድርግ አለኝ። ለምን በድብቅ ቀለበት አናስርም አልኩትኝ። እንዴ ውዴ፣ ምን ሆንሽ ነው? ያው እኮ ነው ቤተሰብ ሲሰሙ መቆጣታቸው አይቀርም አለኝ። አይ፣ በቃ ነገሮች ሊስተካከል ይችላሉ። መቼ በፍጹም ተስፋ አንቆርጥም? እኔ ፍቅር በላሁን፣ ራስን ጠንከር ጠንከር አድርግ ብዬው በፍጥነት ወደ ክፍል ተመለስኩኝ። ትምህርቴንም ስድስተኛውን ክፍለ ጊዜ ጨርሼ ወደ ቤት ተመለስኩኝ። እሱም እንደተለመደው ሰፈር ላይ ቁጭ ብሎ እየጠበቀ ነበረ። ሰላምታ ከተለዋወጥን በኋላ ደህና እንደሆነ ጠየቅኩትኝ። እሱ አንቺን ስላየው በጣም ደህና ነኝ አለኝ። እንደዚህ እንደዛ እያለ ቀን ቀነን እየገፋ ወራት ወራቶችን እየገፋ እኔና ፍቅር ሁለት አመት የፍቅር ጊዜያችንን እያሳለፍ እንገኛለን። ሆኖም ግን በአንድ ቀን አባቴ ወደ ቤት ሽማግሌ እንደሚላክ ነገረኝ። የምን ሽማግሌ እንደሆነ በፍጥነት ልጠይቀው ወደ ክላሱ ሄድኩኝ። ክፍልም እናትና አባቴ ቁጭ ብለው እየተመካከሩ ነው ያሉት። አባ የምን ሽማግሌ ነው ወደ ቤታችን የሚላከው አልኩትኝ። እንዴት ያለ ትሁትና ጥሩ ልጅ መሰለሽ ምርጥ ባላገኘሁልሽ? አለኝ። እንዴ አባ፣ ምን ሆነክ ነው? በሰለጠነ ዘመን በቤተሰብ የመጣ ትዳር፣ ያውም የማላቀው የማቀኝ፣ የማልወደው የማይወደኝ እንዴት ሊሆን ይችላል ብያልኩትኝ። አይ ልጄ፣ እኔ ከወደድኩልሽ መችበቅ አነሰ? በሂደት ደግሞ ትዋደዳላችሁ አለኝ። እናቴም አው ልጄ፣ እኛ የወደድነውን ትወጂዋለሽ፣ በሂደትም ትፋቀራላችሁ አለች። እኔ እኮ እንዴት ነው የምታስቡት? በሰለጠነ ዘመን ምን አይነት አስተሳሰብ ነው የምታስቡት? እኔ እምወደው የማፈቅረው ሰው እንዳለ ታውቃላችሁ አልኳቸው። አባቴም በንዴት እንግዲህ ተናገርኩ ያ የማየው ጉዳይ ነው። አሁን ተዘገጃጂ አለኝ። የማደርገው ጠፋኝ። ለፍቅርም በፍጥነት ደወልኩለት። እሱም አዎ ሰምቻለሁ፣ ግን አንድ ዘዴ ለዘይድ አስቤ ያለው አለኝ። ምን እንደሆነ ብጠይቀው እሱ ግን መልስ አልሰጠኝም፣ ስልኩ ተቋረጠ። በመነጋታውም ወደ ቤት ሽማግሌ እንደሚላክ ተነግሮ ስለነበር ዝግጅት ላይ ናቸው። በዚህ መሃልም የፍቅር ጓደኛ በፍጥነት ወደ ቤት መጣ። ደነገጥኩኝ ሳየው። ምን ነው ሰላም አይደለም ፍቅር አልኩትኝ። አይ ደህና ነው አል አለኝ። እና ምን ተፈጠረ አልኩትኝ። አይ ግን በቃ በጣም ታሟል፣ ራሱን ስቶ ወድቋል አለኝ። እንዴት እንደደነገጥኩኝ አጠይቁኝ። በአንድ እግር ጫማ ነበረ ስበር ሄድኩትኝ። ሲሄድም እቤቱ አይደለም ያለው። የት ነው ያለው ታዲያ አልኩትኝ። ከሰፈራችን ራቅ ያለ አንድ ቤት ነው። ቤቱን አላውቀውም። የዛሬን ከዛን ቀን ወዲህ ሄጄበትም አላቅም። ጓደኛውም እየመራኝ ወደዛ ሰፈር ወሰደኝ። ድንገትም በሩን በርግቼ ስገባ ፍቅር ሶፋ ላይ ቁጭ ብሏል። ዘልያ አቀፍኩት። ፍቅር ምን ተፈጠረ? የሰማሁት ነገር እውነት ነው አልኩትኝ። በፍጥነትም በሩን ዘሎ ዘጋው። እንዲህ ፍቅር ምን እያደረግክ ነው? አልኩትኝ። በቃ ከዚህ በኋላ ነገሮች ሁሉ ያበቃሉ አለ። አልገባኝም አልኩትኝ። ሽማግሌ ተልቁ ልታገቢ እንደሆነ ሰምቻለሁ፣ አንቺም ነግረሽኛል። ታዲያ ፍቅራችንን የሚያስቆም ነገር ሲመጣ ምን ማድረግ ነበረብኝ? አለ። እንደ እኔ ፍቅር በዚህ አይነት ሁኔታ ማይሆንም። አባቴን ታውቀዋለህ ኃይለኛ ነው አልኩትኝ። አውቃለሁ የመጣውን ለመቀበል ዝግጁ ነኝ አለ። ግራ ገባኝ። የእሱም ማክስት በጣም ኃይለኛ ናት፣ በእምነቷም አትደራደርም። የኔም አባት እንደዛው። በእርግጥ ሁሉም በየእምነቱ ድርድር አያውቅም። ግን ምን ይደረግ? ፍቅር እውር ነው የሚባለው እውነት ነው። የማይሆን ቦታ ከተተኝ ብዬ አሰብኩኝ። በእርግጥ ሄኖክን በጣም ወደዋለሁ አፈቅረዋለሁ ግን አባቴን ቤተሰቦቼንም ማጣት አልፈልግም። ሁለት አጣብቂኝ ውስጥ ገባው። ግራ ገባኝ። እንደዚያ እንደዛ እያለ መሸ። አባቴ ሰፈሩን ቀውጢ እንዳደረገው ጓደኛው ደውሎ ነገረን። እባኬኔ ፍቅር ነገሮች ሳይባባሱ ልሄድ አልኩትኝ። አይሆንም አልኩሽ አይሆንም፣ በቃ አለኝ። እናም አደርን። አንድ ቤት ነገር ተበላሸ። የዛን ቀንም የሴትነት ክብሬን አጣሁኝ። ምክንያቱም ሳሚ ለሄኖክ የእንቅልፍ ኪኒና ምትወለስ ስለነበረ እሱን በውሃ ሰጥተው የነበር። ለካ ሳላቀው ራሴን ስቼ ነበረ። በሳን ቀንም ሁሉ ነገር ተበለሻሸ። ጠዋት ስነቃም ያልጠበቅኩት ነገር ተፈጥሯል። ግራ ገባኝ። ቆይ ለምን ፍቅር፣ ለምን እንደዚህ ያረግ ብዬ ጠየቅኩት። አዝናል አዝናለን ፍቅር፣ ላጣሽ አልፈልግም። ምናልባት ቤተሰቦች ይህን ሲሰሙ ይፈቅዱልኝ ይሆናል ብዬ አስቤ ነው አለ በፍጹም ይሄ ነገር ጥሩ አልነበረም አልኩትኝ ግን በቃ ምንም ማድረግ አልችልም ፍቅሬ ማጣት አልችልም ይቅርታ በእንደዚህ አይነት ሁኔታ ይህንን ነገር ማድረጌ አሳፋሪሙ እንደሆነ አውቃለሁ ግን እኔ ፍቅር በእኔ ቦታውንሽ ተረጅልኝ አለኝ ምንም ማድረግ አልቻልኩም ቀናትን እየወለደ ሶስት ቀናትን አደርኩኝ በቃ ምን ልበላችሁ፣ እማደርገው ግራ ጠፋኝ። በወንድ በጓደኛው ሁሉን ኢንፎርሜሽን እንሰማለን። አባቴ ሁሉን ሰፈሩን አስሶ ምድሯን አገላብጦ እኔን አጥቷል። በቃ ሁሉ ነገር ተበጥብጧል። እኔና ፍቅርም ተያይዘን ወደ አዲስ አበባ ጠፋን። አዲስ አበባ የምናቀውም ሰው ሆነ ምንም ሰው አልነበርም። ፍቅርም በእጁ ላይ አምስት ሳንቲም አልነበርም። ሆኖም ግን ሳሚ የተወሰነ ገንዘብ ሰጥቶ ስለነበረ በዛች አነስተኛ ክፍል ተገራይተን ኑሯችንን ቀጠልን። ከቤተሰቦቼ የተለያዩ ኢንፎርሜሽን ሰማለሁኝ። አባቴ ባዝኖብኛል በጣም እናቴም እንደዛው ወንድሞቼም ሲሰሙ ሁሉ ነገር በቃ ምን ልበላችሁ ነገሮች ተደበላልቀዋል። ሆኖም ግን ምንም አማራጭ አልነበረኝም። ከፍቅር ጋርም እዛው አዲስ አበባ እየኖርን እንገኛለን ፍቅር የተወሰነ ስራዎችን እየሰራ እኔ ምንም መስራት አልቻልኩም። ምክንያቱም በሆዴ ጽንስ ተፈጠረ። ጽንሱም እየገፋ ስድስት ወርን አስቆጥሯል። ፍቅርም የተለያዩ ስራዎችን እየሰራ እየመጣ እየተዳደርን ነው። ሆኖም ግን ያ በቂ አልነበረም። በዚህ መሀልም በቃ እኔ የሆነ ስራ መስራት አለብኝ ብዬ ወሰንኩና በአቅራቢያችን የምትገኝ አንድ ኪዮስክ ነበረችና ወደዛ ሄጄ አናገርኳ ሴትየዋን። የተለያዩ አልጋ ክፍሎች ስለነበሩ የአልጋ ክፍል ጽዳት እንዳጸዳና ልብስ እንዳጥብ ጠየቅኳትኝ። ሆኖም ግን ሴትየዋ እንደዚህ ሆነሽ እንዴት አድርገሽ ልጄ አለችኝ። ማዘርዬ ምንም አማራጭ የለኝም፣ ባለቤቴ ምንም አይነት ስራ ቢሰራ ኑሯችን ከፍ ሊል አልቻለም፣ ማገዝ አለብኝ። እኔም ነገ ወልጄ ከተኛው እንዴት ሆናለሁ ብዬ አማከርኳቸው። እሺ በቃ ከቻልሽ እንግዲህ የተወሰነ ስራዎችን እሰጥሻለሁ፣ በማለት እዛው ኩሽና ውስጥ እቃ ብቻ እንዳጥብ አደረጉኝ። በጣም ደስ አለኝ፣ የተወሰነ ስራ አገዝኩት ብዬ አሰብኩኝ። ግን ፍቅር ሊደግፈው አልቻለም። ምክንያቱም አንቺ ጽንስሽ እንደዚህ ሆኖ እንዴት ስራ ትሰሪያለሽ? መድከም የለብሽም አለኝ። በፍጹም እኔ ፍቅር ላግዝ እፈልጋለሁ። እንደዚህ አንተ ሰርተ እየለፋ እንዴት ሊሆን ይችላል? ነገኔ ውልጅ ስተኛ ብቻ ሆነ አይቀርም፣ ከአሁኑ ላግዘው አካልኩትኝ። በሀሳቡ ባይስማማም ነገሮችን በተወሰነ ሻለኝ። እኔም እዛ እየሰራው ማታ ማታ ስገባ የተወሰኑ ምግብ ትሰጠኝ ስለነበረ እጂ ወደ ቤት እገባለሁ። የተወሰነ ድጋፍ አደረኩለት። ሆኖም ግን ህይወታችን በቃ እየጨለመ መጣ። እለት ተዕለትም ፍቅር መነጫነጭ ጀመረ። ጸባዮችም ተቀያየሩ። ብሎ ብሎ መጠጣት ማጨስ ጀመረ። የማደርገው ግራ ገባኝ። እኔም በመውለጃ ሰዓቴ ቀረበ ግራ ገባኝ። በአንዲት ቀን ፍቅር ጥሎኝ ከቤት ጠፋ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቤተሰብ ሁለገብ ቱብ ተከታታዮች በያላችሁበት ሰላማችሁ ስት ይበል። እንግዲህ እንዳዳመጣችሁት ክፍል ሁለት ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ ስት ይበል። ለቻናሌ አዲስ ሲሆናችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንድታበረታቱኝ በትህትና እጠይቃለሁ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን